ቅጥነት ከሰለቻችሁ እና ከቅጥነት መውጣት ከፈለጋችሁ እንዲሁም ደግሞ ክብደታችሁን እየጨመራችሁ ጡንቻችሁን በአግባቡ መገንባት ከፈለጋችሁ ይሄ ቪዲዮ እጅግ በጣም ይጠቅማችኋል። እንግዲህ አንድ ሰው ከቅጥነት መላቀቅ እፈልጋለሁ ሲል ማድረግ የሚገቡት እጅግ በጣም በርካታ ነገሮች ይኖራሉ። የመጀመሪያውና በጣም ቀላል የምንለው ነገር ሬዚስታንስ ትሬኒንግ ወይም ደግሞ የክብደት ማንሳት ስራዎችን መጀመር እጅግ በጣም ያስፈልገዋል። ይሄንን እንግዲህ ምን አይነት ስራዎች ናቸው እንዴት መስራት ይችላለሁ? ፕሮግራሜን እንዴት እቀርጻለሁ ካላችሁ ከዚህ በፊት ቪዲዮ ስለሰራሁበት እሱን ብትመለከቱ የተሻለ ነው። ነገር ግን ወርክአውት እያደረጋችሁ ነው፣ አብዛኞቻችሁ እየተቸገራችሁ ያላችሁ። ስለዚህ ምን ያስፈልጋችኋል ማለት ነው? ተገቢ የሆነ ጡንቻችሁን ሊገነባ የሚችል ክብደታችሁን ሊጨምር የሚችል ሰርፕላስ የሆነ የአመጋገብ ሂደት መከተል ያስፈልጋችኋል። ምን ማለት ነው? የመጀመሪያው እንግዲህ እናንተ ክብደት መጨመር ከፈለጋችሁ አዲስ የሆነ ትርፍ የሆነ ኢነርጂ ሰውነታችሁ ውስጥ መኖር መቻል አለበት። ምክንያቱም ክብደታችሁ ከየትም ስለማይመጣ የአንድ ሰው የሰው ልጅ ክብደት ሊመጣ የሚችለው በዋነኝነት ከሚመገበው ምግብ ነው። ከሰማይ ሊወርድ አይችልም። ስለዚህ አሁን የምትመገቡት ምግብ ወይ ከሚያስፈልጋችሁ በታች ነው ወይም ደግሞ በሚያስፈልጋችሁ ልክ ብቻ ነው። ለዛ ነው ሰውነታችሁን ላይ ምንም ለውጥ ልታዩ ያልቻላችሁት። ስለዚህ ሰውነታችሁ ላይ ለውጥ ማየት የምትፈልጉ ከሆነ አሁን ካለበት የአመጋገባችሁ ሂደት ምን የሆነ መምጣት አለበት ማለት ነው። እየጨመረ እየጨመረ እየጨመረ መምጣት መቻል አለበት። ያ ካልሆነ ሰውነታችሁን ልትገነቡና ክብደታችሁን ልትጨምሩ አትችሉ። ስለዚህ ክብደታችሁን መጨመር ከፈለጋችሁ ሰውነታችሁን መገንባት ከፈለጋችሁ ምን ያስፈልጋችኋል ማለት ነው? ካሎሪ ሰርፕላስ የምንለው አካሄድ ያስፈልጋችኋል። ካሎሪ ሰርፕላስ ማለት ቅድም እንዳልኳችሁ ነው። አሁን እየተመገብኑ ካለው የ ካሎሪ መጠን ካሎሪ እንግዲህ ከምግብ የሚገኝ ኢነርጂ ወይም ጉልበት ማለት ነው። ከሱ ከፍ ማለት መቻል አለበት ማለት ነው እንዴት ከፍ አደርገዋለሁ? የመጀመሪያው ነገር እንግዲህ ዝም ብለን አሁን ከምንመገመው ምግብ በትንሹ ቢያንስ በቀን ውስጥ 300 ካሎሪ ተጨማሪ መመገብ። ይሄንን ምናልባት ለሰባት ቀን ለስምንት ቀን ካረግነው ከዛ ደግሞ ከ300 ካሎሪ ካሎሪያ 400 ካሎሪ 500 ካሎሪ እያረግነው ስንመጣ አሁን ትርፍ ኢነርጂ ትርፍ ጉልበት በሰውነታችን ውስጥ ስለሚኖር ምን ይላል ማለት ነው ሰውነታችን እየጨመረ እየጨመረ ይመጣል ማለት ነው። ስለዚህ የመጀመሪያው ነገር ካሎሪ ሰርፕላስ ማድረግ ያስፈልጋችኋል ማለት ነው። ይሄን እንግዲህ እንዴት አሳካዋለሁ ካላችሁ አንዳንድ ጊዜ ከቅጥነት መላቀቅ የሚፈልጉ ሰዎች ሰውነትን መገንባት ሲፈልጉ ጡንቻ መገንባት ሲፈልጉ ከሚሰሙትም አንጻር ጥያቄያቸው በሙሉ ምን ያህል ፕሮቲን ፕሮቲን ከየት አገኛለሁ ፕሮቲን ፕሮቲን ፕሮቲን ትላላችሁ። አዎ ፕሮቲን እጅግ በጣም ጠቃሚ ነው። ቢያንስ በአንድ ሰው በክብደቱ ሁለት እጥፍ ወይም ደግሞ 1.6፣ 1.7፣ 1.8 እጥፍ ድረስ መመገብ የተሻለ ነው። ይሄ ለጡንቻችሁ እድገት የማይተካ ሚና አለው። ግልጽ ነው። ግን ፕሮቲንን አብዝታችሁ ስትመገቡ ግን ዳውን ሳይድ አለው። ምንድነው ዳውን ሳይዱ ካላችሁ በተርሚክ ኢፌክቱ ምክንያት ተጨማሪ ካሎሪ ምግቡን ለመፍጨት በራሱ ያቃጥልባችኋል። ስለዚህ የፕሮቲን መጠናችሁ ከፍ ስላለ ብቻ የጡንቻ እድገታችሁ ወይም የክብደት መጨመር ሂደታችሁ ግራንትድ ነው ማለት አይደለም። ስለዚህ ምን ያስፈልጋችኋል? በጣም ጥሩ የሆነ ብዙ የሆነ ፋይበር ኮንቴንት ያለው ካርቦ ሃይድሬቶችን መመገብ ያስፈልጋችኋል። እነዚህ ምግቦች ምንድን ናቸው? መጨረሻ ላይ በጽሁፍ አስቀምጠላችኋለሁ ከእያንዳንዱ። ስለዚህ እነዚህ ማታደርጉ ከሆነ ፕሮቲን ስለተመገባችሁ ብቻ ጡንቻችሁን ትጨምራላችሁ ማለት አይደለም። በቂ የሆነ ፋትም ያስፈልጋችኋል። ምክንያቱም ቴስቴስትሮንን ለማምረት አንደኛው ከሚያስፈልጋችሁ ነገር በሰውነታችሁ ውስጥ ያለ የፋት ፐርሰንቴጅ ስለሆነ ማለት ነው። ስለዚህ ጥሩ የሆነ ካርቦሃይድሬት ከተመገባችሁ፣ ሞዴሬት የሆነ በኪሎችሁ የሚባዛ ፕሮቲን ከተመገባችሁ፣ አንደኛው ካሎሪያችሁን ከፍ ካደረጋችሁ፣ ክብደታችሁን ለመጨመር ሌላ ተጨማሪ ጉልበትና አቅም ይሆናችኋል ማለት ነው። ቀጣዩ ነገርስ ምንድን ነው? ቀጣዩ ነገር እንግዲህ አሁን ያልናቸውን ምግቦች የምትወስዱበት ሰዓት እጅግ በጣም ወሳኝነት አለው። በተቻለ መጠን እንግዲህ ክብደታችሁን መጨመር የምትፈልጉ ሰዎች ካላችሁ የምትበሉበትን ጊዜ ማብዛት መቻል አለባችሁ። ይሄ ማለት እንግዲህ ለምሳሌ ስድስት ጊዜ ከስድስት ጊዜ በላይ መመገብ መቻል አለባችሁ። ይህን ስል እንዴ ሰው ሁለት ጊዜ ሶስት ጊዜ ለመብላት አቅቶታል፣ አንተ ስድስት ጊዜ ትላለህ ልትሉን ትችላላችሁ። እንደዛ አይደለም። ምን ማለት ፈልጌ መሰላችሁ? ለምሳሌ ምሳ ላይ የምትመገቡት ምግብ አለ አይደለ? በአንዴ ስትመገቡት እኛ ኢትዮጵያውያን ሆዳችን ዘጭ ካላለ ጠገብ ካላለ እዚህ ድረስ ካልመጣ የበላን አይመስልንም አይደለ? ይሄ ነገር መቀረፍ መቻል አለበት። ስለዚህ ምሳ ምትመገቡት ምግብ አለ አይደለ? እሱን ሁለት ቦታ መክፈል ትችላላችሁ። ቁርስ የምትመገቡትን ሁለት ቦታ መክፈል ትችላላችሁ። እራት ምትመገቡትን ሁለት ቦታ ክፈሉት። ስለዚህ በቀኑ ሶስት ጊዜ የምትመገቡት የነበረውን አምስት ጊዜ ታደርጉታላችሁ፣ ስድስት ጊዜ። ይሄ ሲሆን ሰውነታችሁ ያልተቋረጠ ጉልበት ያልተቋረጠ ቀስ በቀስ የሚመጣ የፕሮቲን መጠን ይኖረዋል። እንደውም ብዙ ጥናቶች እንደሚያሳዩት ሰዎች በአንድ ጊዜ ፕሮቲንን ከሚመገቡ ይልቅ በቀን ውስጥ የሚያስፈልጋቸው ሶስት ጊዜ አራት ቦታ ከፋፍለው ቢመገቡት በተሻለ ሰውነታቸው አብዞርቭ ያደርጋል። ማለት ብዙ በተደጋጋሚ ወደ ሽንት ቤት ሄዳችሁ ማለት አብዛኛውን ምግብ ምን ብላችሁታል ማለት ነው። አስወግዳችሁታል። ራፌጅ ሆኗል። እንደ ቆሻሻ ተወግደዋል ማለት ነው። ስለዚህ በተለያየ ሰዓት ግን ብታደርጉት ሰውነታችሁ ቶሎ ቶሎ አብዞርቭ ስለሚያደርግ ኢቨን ወደ ሽንት ቤት የምትሄዱበትን ታይም ምን ይልግላችኋል ይቀንስላችኋል። ያ ማለት ቆሻሻ ነገሮች ወይም ራፌጆችን ትቀንሳላችሁ ማለት ነው። ስለዚህ ይሄንን ካረጋችሁ ከቅጥነት የማትላቀቁበት ምክንያት የለም። ሶስተኛው ጋር እንምጣ። በጣም ክሩሺያል የሚባሉ የአመጋገብ ጊዜዎችን ማወቅ ያስፈልጋል። እንግዲህ አሁን ወደ ስድስት ቦታ አምስት ቦታ ከፋፈል ነው ዋት ኤቨር ኢቲዝ አይደለ። ነገር ግን ሁለት ወሳኝ በጣም የሚባሉ ሰዓቶች አሉ። አንደኛው ከእንቅስቃሴ በፊት ያለው ሰዓት፣ ሁለተኛው ከእንቅስቃሴ በኋላ ያለው ሰዓት። አንድ ሰው ክብደት መጨመር እየፈለገ ጡንቻ መገንባት እየፈለገ ጠዋት ከእንቅልፉ እንደተነሳ ለሊቱ ወደ ጂም ላጥ ላጥ እያለ ገብቶ ስለሰራ ጡንቻውን ይገነባል ማለት አይደለም እንደውም በተቃራኒ ይቀንሰዋል። ምን መሆን አለበት ማለት ነው በባዶ ሆዳችሁ ከኤክሰርሳይስ በፊት ምንም ሳትመገቡ ወደ ኤክሰርሳይስ መግባት የለባችሁም ክብደታችሁን መጨመር ጡንቻችሁን መገንባት የምትፈልጉ ከሆነ ስለዚህ ምን ማድረግ አለባችሁ ማለት ነው በጣም ፋስት የሆኑ ቶሎ ወደ ጉልበትነት ሊቀየሩ የሚችሉ ምግቦችን መመገብ ያስፈልጋል። ለምሳሌ የቀይ ስር ጁስ መጠቀም ትችላላችሁ። የሙዝ መጠቀም ትችላላችሁ። ኖርማሊ ኖርማል ድንች፣ ስኳር ድንች መጠቀም ትችላላችሁ። እነዚህ ከ15 ከ20፣ ደቂቃ ከ30 ደቂቃ በፊት ተመግባችሁ ብትገቡ እጅግ በጣም ይረዳችኋል። ሞሪንጋ መጠጣት ትችላላችሁ። ስለዚህ ብዙ አማራጮች አሏችሁ። የማር ውሃ ከሎሚ ጋር አድርጋችሁ መጠቀም ትችላላችሁ። እነዚህ ኤሌክትሮላይቶችን ወይም ደግሞ ኢሚዲየት ሶርስ ኦፍ ኢነርጂዎችን በቀጥታ ስለሚሰጧችሁ ምን ማድረግ ትችላላችሁ ማለት ነው። ጡንቻችሁን በተሻለ ሁኔታ ለመገንባት እድልና አማራጩን ይሰጣችኋል ማለት ነው። እንግዲህ እነዚህን ነገሮች ካደረጋችሁ፣ እስቲ በቀላል በጀት ደግሞ ይሄ ከፍተኛ የሆነ ወጪ ሳታወጡ ደግሞ በቀላሉ ልታገኟቸው የምትችሉ ለጡንቻ ግንባታ የሚሆኑዋችሁና ክብደት ለመጨመር የሚያግዟችሁ ነገሮች ላይ ልንገራችሁ። ለምሳሌ በሶ ቢኖራችሁ እጅግ በጣም ይመረጣል። በሶም በተለያየ መልኩ ማድረግ ትችላላችሁ። ኦት ሚል ብትገዙ በጣም ምርጥ ነው። ስኳር ድንች በጣም ፍሬንድሊ አድርጉት። ቢያንስ በሳምንት አንድ ቀን ብትገዙት ለሁለት ለሶስት ቀን ይሆንላችኋል። እንቁላል በጣም ይረዳችኋል። እርጎ በጣም ይረዳችኋል። ከምንም በላይ ደግሞ ቡኒ ሩዝ ከተቻለ፣ ካልተቻለ ኖርማል ሩዝ በጣም ይረዳችኋል። ጥራጥሬዎች አብዛኞቹ ይረዷችኋል። ለምሳሌ ቆሎ ሊሆን ይችላል፣ ኖርማል የገብስ ቆሎ ሊሆን ይችላል፣ ምስር ሊሆን ይችላል። ሽምብራ፣ አተር፣ ባቄላ፣ ቦሎቄ የምትሏቸው ነገሮች እጅግ በጣም ይጠቅሟችኋል። ሱፍ በጣም በጣም በጣም ይረዳችኋል። ከምንም በላይ ደግሞ አብሽ ፍሬንድሊ መሆን አለባችሁ። አብሽ የምትጠቀሙ ከሆነ አፒታይታችሁ እንዳይዘጋና ቶሎ ቶሎ እንዲከፈት ያደርጋል። ከዛ በተጨማሪ ቴስቶስትሮናችሁን ቡስት ለማድረግ ይጠቅማችኋል። እነ ብሮኮሊ ሳይረሱ ማለት ነው። ቀይ ስር እጅግ በጣም ምርጥ አድቫንቴጅ ያለው ምግብ ነው። እነዚህ እንግዲህ ከጉሊት ብዙ ወጪ ሳታወጡ ከጉሊት ልትገዟቸው የምትችሉ አይተሞች ናቸው። ከእነዚህም ውጪ እንግዲህ ከቪዲዮ በኋላ ያስታወስኳቸውም ካሉ ቪዲዮ ላይ አታች አደርግላችኋለሁ። ለማንኛውም ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ባባይ